አሰላሙ አለይኩም ወረህመቱላ ወበረካቱ ፋሚሊ፣ ሰላም እንዴት ናችሁ? አለን አለን አለን አለን። ጠዋት ደግሞ በጠዋት በእንቅልፍ ልበይ ሆነ እንደ መጣው እኔ የሚላችሁ ዛሬ አጅሬው ስራ ሊሄድ እንግዲህ ላይ ነው ያለው። ቀስ ብዬ ነው ማውራላችሁ። እዚህ ጋር ደግሞ ምንታያት ተኝታለች። ምንድ ነው ማድረግ ያለባት? ትምህርት መሄድ ነበረባት። እኔ ግን የማስቀረት ጉንፋን ስለያዛት ነው። ጉንፋን ከያዛችሁ አይሄዱም ታውቃላችሁ ብዙዎቻችሁ ያኛው ደግሞ ተኝቷል። አላየሁም ነው የሚላቸው። ሱሌ ተኝቷል፣ አላየሁትም። አልመጣም። እኔ ብቻ ነኝ እንደ ልጆች አዘጋጅ፣ እኔ ብቻ ነኝ እንደ ቁርስ አዘጋጅ። የራሱ ጉዳይ ነው የሚለው። ሲሪየስ ነው የሚሆነበት። ከዛ በኋላ ላሳያቸው። እንዲ ቁጭ ብዬ ነው በቃ፣ ስልክ ማየው ምናምን። እኔ እንጃም እንደሚለኝ አላውቅም። ለሻወር እየወሰደ ነው ሱሌይማን። እዛ ኋላ ተደብቆ ነው ሪከርድ የሚያደርገው። እሱ ግን ለብሶ ተዘጋጅተዋል። ቁርሱንም ማሳያቸዋለሁ፣ ሰርቻለሁ እስከ መጨረሻው ከኔ ጋር ደግሞ እዚህ ጋር ነው የደበኩት። ወ ተሰርተዋል ተደብቆ

አሁን ተነስተሽ ልጅቷን ቷን ታዘጋጀት ምንድ ነው እለለ ማዘጋጀትዘጋጅ ይዛቸው መሄድ አይደለም የምትፈልገው ለአንተም ልጆች ለእኔም ልጆች ስለዚህ እስኪ ተነሽና ልጅቷን ቷን አዘጋጃት ልጁን እሺ በቃ እኔ አዘጋጀዋለሁ ቆይ እኔ ምንድን ነኝ ሁልጊዜ አንቺ አዘጋጅ አንቺ እንዲሁ

ሙድን ደግሞ አበላሸው። ዛሬ በጠዋት መጥተህ ምንድነው? እስቲ አንዳንድ ጊዜ አትላቀቁም እንዴ ከሰው? በቃ የሰው ሙድ ማበላሸት ነው እንዴ አንተ? አላማው። አረ ነጃ፣ አንቺ ሴት፣ አረ ተነሺ። እኔ ነጃ፣ ከይ እንጂ ምንድነው ነጃ

ምናረኩት ምን አደረኩት እንዴ? ከይሩ ነው ያስተማርኩት። አረና ቁጥና እ ነው ከይሩ አባ አባትናእና ሲጫወቱ ልጅ ማየት መዝናናት ነው። ምንድን ነው ሌላ? እንደ ሜራ የኔ ወደ ባል የኔ ዓለም እኔም እንዳስቸገረኝ ታውቃላችሁ። ይሄ ሂጃብ መከራይ ነው። አበላኝ ድምፁን። እሱ ካበላሽ እንዲህ ይቅርታ እላችኋለሁ። ሀይ፣ ባል ቁርስ እየበላ ነው ደሞ። እሺ ቁርስ ሳታዘጋጅ ምናምን ብላችሁ ኡ እንዳትሉብኝ። እኔ መቃኔል አስተምራችሁ ነው። እኔ ብቻ ነኝ እንዲህ ማድረገው የሚባል ነገር ከትዳር ውስጥ መውጣት አለበት። እሱም ከሆነ እኔ ብቻ ነኝ እንደዚህ ብኛ ውጭ ወጥቼ ሰርቼ ገብቼ፣ እሷም ከሆነ እኔ ብቻ ነኝ ልጆች አሳድጌ ውጭ ሰርቼ ቤት ሰርቼ እንዳትልብሽ። እኔ ለዛ ነው ምን አጠፋሁ? በጠዋት አንቴን ለማቃጠል ካርድ ቆርጬ የተነሳሁት። ትኬት ቁርጦሽ አቃጣይ እና አሁን ሰላም በላቸው። እሺ ባይሆን እነሱን ሰላም እንዴት ናችሁ ባልልኝ አንተ ለዚህ ሁሉ ፀዳ ማለት ፀዳ ላለው ብዬ በቃ እንዴት እንዳደረግኩ ራሱ አላውቅም። ሽክ ማለት ነበር። ደህና ናት። ጤነኛ ናት። ጤነኛ ናት፣ ግን ጤነኛ ናት።

ሰላም አልካቸው፣ ላይክ ሼር በላቸው፣ ላይክ ሼር ሰብስክራይብ። እኔ በጠዋት አዝናና መዝናናት አይደለም ቁርስ አዘጋጅት የፎ አርግን ለጥ ልጁም ተዘጋጅ ተዘጋጅ። ቦርሳን እኮ ኪችን ነው የደበቅነው፣ የትምህርት ቤቱን ባቡን ክችን ደብቀን። አጅሪት ደግሞ ጉንፋን ስለያዛት ነው የማትሄደው። ነገሮች ነግሬያቸዋለሁ። ስለዚህ በሚቀጥለው ቪዲዮ እስከ ነገናኝ። እናንተ ደግሞ ላይክ ሼር ማድረጋችሁን እንወዳቸዋለን። አሰላሙ አለይኩም በላችሁ።